ሰላም ጤና ይስጥልኝ። ውድና የተከበራችሁ የዳኑ ኢንዲቪሮኒቲው ቻናል ተከታታዮች እንደምናላችሁ። ሰላም ናችሁ ወይ? በእያላችሁበት ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች፣ ቤተሰቦች ቪዲዮዬ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ቤተሰቦች ከልብ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አበረታቱን ከጎናችን ሁኑ ማለት ነው። ቪዲዮ ስንለቅ ላይክ ሼር በማድረግ ሀሳብ አስተያየት በመስጠት ከጎናችን ሁናችሁ እንድታበረታቱን እንጠይቃለን ማለት ነው። ነባሮችንም ከልብ እያመሰገን እንቀጥላለን ማለት ነው። ምርጦችዬ እና ዛሬ እንግዲህ ርዕስ ጊዜ የመጣሁት በዚህ በሚያሳዝን ልጅ ሁኔታ ነው። ከሶስት ቀን ከአራት ቀን በፊት ቪዲዮ ያው የዚህ ልጅ ሲንሸራሸር ቆይተዋል። ግን ቢሆንም በጣም እጅግ የሚያሳዝን ስለሆነ እስኪ እንደው እኔም የሆነ ነገር የተሰማኝ ልበልበት በማለት ነው ይዤ የመጣሁትና የዚህ ልጅ በጣም ታሪክ ያሳዝናል ማለት ነው። ያው እንደ ማንኛችንም በስደት አገር የኖረ ልጅ ነው ማለት ነው። ለአስራ ሁለት ዓመት ያት ያክል በሳውዲ አረቢያ ስራ የሰራ ይኖር ነበር ማለት ነው። ገንዘቡንም የሚስራውን ገንዘቡን ለቤተሰቦቹ በመላክ ቦታ ቤት እንደዚሁም የተለያየ ነገር ገዛንልህ በማለት ገንዘቡን እየተቀበሉ እያጠፋፉ መጠቀሚያ አድርገውት ቆይተዋል ማለት ነው። እሱ ግን በዚህ ዙሪያ ምንም ነገር የሚያውቀው ነገር አልነበረም። እንደተናገረው ገንዘቤ ቁም ነገር ላይ ነው አደልኝ፣ ቤት፣ መኪናም፣ የተለያየ ነገር እኔ ባጃጅ ይመስለኛል እንደዛ ገዛንልህ እያሉ ገንዘቤን ከስር ከስር እየወሰዱ ለራሳቸው ተጠቀሙበት። ገንዘቤን በሉት ገንዘቤን እንደማይሆን አደረጉት እና እኔ በሆነ አጋጣሚ ተይዤ ወደ ሀገር ስገባ ቤት አለኝ መኪና አለኝ ንብረት አለኝ ብዬ ሳስብ ምንም ነገር ባዶ እንደሆንኩኝ ተነገረኝ፣ ነው የሚለው ልጁ ማለት ነው። በጣም በጣም እንደዚህ አይነት ልጅ የሚያሳዝን ልጅ አይቼ አላቅም። በእርግጥ በሰሞኑም ደግሞ እንደዚሁ ለአስራ ምናምን አመት ያክል እንደዚሁ በስደት የሰራሽ ልጅ በቡታጅራ አካባቢ እንደዚሁ በእናቷ በአባቷ በወንድሞቿ በህቶቿ ተክዳ ገንዘቧን በጠየቀች ጊዜ ሂደሽ ተመልሰሽ መስራት ትችያለሽ ምንም አይነት ገንዘብ የለሽም ከዚህ በኋላ ተብላ ራሷን በሆነ ቤተክርስቲያን ስር ሂዳ ሰው በመያያት ቦታ ዞር ብላ ራሷን ሰቅላ እንደገደለች ሰሞኑን ሰምተናል ማለት ነው። በጣም ያሳዝናል። የዚህ ልጅም ያው እንግዲህ ፈጣሪ ረድቶት እራሱን አላጠፋም። ግን ስታዩት ካሉት በታች ከሞት ውስጥ በላይ ሆኖ ገንዘብ አለኝ ብሎ በተስፋ ወደ ሀገሩ ሲገባ ምንም አይነት ንብረት እንደሌለው ሲነገረው፣ ክስር ስር ብሎ ከጁም ላይ ያለችው ፍራንክ አሁን ባለው ኑሮ በጣም ከባድ ነው መኖር አቅቶት ምንም አይነት ገንዘብ ከእጁ ጠፍቶ ለጎዳና ህይወት ተዳርጓል ማለት ነው። አሁን በዚህ ሰዓት እነ ወንድም ካሊድ ፋውንዴሽን የሚባሉት እነሱ አስጠግተውት እያለበሱት፣ እየመገቡት ወደ ራሱ እንዲመለስ ምክርም፣ የተለያየ ነገር እያበረታቱት የሚገኝ ልጅ ነው። በጎዳና እንደዚህ የሆነ መከራውን እያየ ለጎዳና ህይወት ቤተሰብ ሲዳርግ በጣም ይከብዳል። እንግዲህ አሁን የዚህ ልጅ ህይወት በጣም ከባድ ነው ማለት ነው። ራሱን አለማጥፋቱ በጣም ይደነቃል። ራስ ማጥፋት መፍትሄ አይሆንም። ግን አሁን እኔ ልል የመጣሁት ማለት ነው ትልቁ ነገር እነዚህ ከኢትዮጵያ ገንዘብ እየተቀበሉ የስደተኛን ንብረት የሚበሉ እንደማይሆን የሚያደርጉ እህትም ሆኑ ወንድምም ሆነ አክስታጎትም ሆነ እናት አባትም ሆነ የሚገርመው ደግሞ እናት አባት መሆናቸው ነው። የዚህ ልጅ ቤተሰቦች የሟቿም የቡታ ጅሯዋ እናት አባቷና እህቷ ናቸው እንደዛ ያደረጓት ማለት ነው። እውነት እነዚህ ሰዎች በአገር እየኖሩ የልጆቻቸውን ገንዘብ የበሉ ሆዳሞች፣ የተረገሙ ሰዎች፣ እዝነት የሌላቸው፣ ርኅራሄ የሌላቸው ቤተሰቦች እውነት እነዚህ መጠየቅ አለባቸው። የልጃቸው ገንዘብ ቢሆንም ከሶ ገንዘቡን ላያገኝ ይችላል። የሆነ ነገር አድርጎ ምንም መልስ ላያገኝ ይችላል። ግን በአገራቸው በአገር ሽማግሌ እና በተለያየ ነገር በቅሬ በእድራቸው ተጠይቀው እነዚህ የማያስቡ ክፉ ሰዎች ጨካኝ የሆኑ ከልጃቸው የልጃቸውን ገንዘብ በልተው ልጃቸው ለጎዳና እንዲሆን ወይም ደግሞ ታንቀው እንዲሞቱ የሚያደርጉ ቤተሰቦች በእውነት ኢትዮጵያም ቢሆን ያለው ህዝብ እነዚህ ሰዎች ላይ ትኩረት ማድረግ አለበት። ምክንያቱም እነዚህ ሰዎች ሆዳሞች ናቸው፣ ራስ ወዳዶች ናቸው፣ በጣም ክፉዎች ናቸው። አያስብም አስቀመጥን ለመብላታቸው ሳያንሰው ሳያንሳቸው፣ መኪና ገዛንላችሁ፣ ቤት ገዛንላችሁ፣ ባንክ ነው ገንዘባችሁ እያሉ ተስፋ በመስጠት እዚህም ያለው ስደተኛ ገንዘባላይ ብሎ እንዳያስብ ራሱን ሆኖ እንዳይኖር ያደረጉ ሶስት አራት ሞት የገዛ ልጆቻቸውን የገደሉ ቤተሰቦች ስለሆኑ እነዚህ የስደተኛን ገንዘብ የሚበሉ ቤተሰቦች እነዚህ ፋሚሊዎች ተገቢውን ነገር ቅጣት ማግኘት አለባቸው። ከሆነ መሬታቸውንም ሆነ የግል ወላ በሬ መሬት የሚኖራቸው ለልጃቸው ሽጠው እንዲከፍሉ፣ አለበለዛ በቅሬ በዚህ በነፍስ አባት በሀገር ሽማግሌ ተገለው እንዲኖሩ በቃ ከማህበረሰብ የተገለሉ እንዲሆኑ ጨካኞች ናቸው። ለማንም አይረቡም፣ ለትውልድም አይጠቅሙም፣ ለጎረቤትም አይጠቅሙም። ለቀባቅራቢያቸው ለሚቀርባቸውም ሰዎች የማይሆኑ ቤተሰቦች ስለሆኑ እንደዚህ አይነት ነገር የሚዳር ይሄ ልጅ እናቱ አባቱ ስለሆኑ ውስጡ አልጨክም ብሎ ነው ወደ ጎዳና የወጣው። አንዳንዱ ሰው እርምጃ ይወስዳል። ይሄን እርምጃ መውሰዱን እየደገፍኩ አይደለም፣ ግን ክፉ ቤተሰቦች አሉ። አሁን ይቺ የቡታጅረዋ ልጅ ራሷን የገደለችው ልጅ ገንዘብ አለ ብላ 17 አመት ቆይታ ስትሄድ ድጋሜ ገንዘብ የለሽም ብለው ሌላ 17 አመት ጨምራ በዚሁ በበረሃ የምድር አሸዋ ዚሁ በልቷት እንዲቀር የተመኙ ቤተሰቦች ናቸው። እነዛም ቢሆን ዋጋቸውን እውነት በሀገር ሽማግሌ በእድራቸው በቅሬያቸው የሆነ ቅጣት መቀጣት አለባቸው። የበሉትን መጥፋት አለባቸው። እንደዛ ቢደረግ በጣም አሪፍ ነው እውነት እንጂ እናትና አባት የልጁን ገንዘብ አጠፋፍቶ ለለቅሶ አይምሮ እንዲስት የጎዳና ተዳዳሪ እንዲሆን ደም እንዲያለቅስ ወንድ ልጅ እንደዚህ ደም እንዲያለቅስ የሚያደርጉ እናት አባቶች እነዚህ ዋጋቸውን ለቅሶ ምን እንደሆነ ማጣትም ምን እንደሆነ ድካምም ምን እንደሆነ ቤትም ካላቸው ቤታቸውን ሽጠው እንዲከፍሉ ቢደረግ በጣም አሪፍ ነው፣ እውነት ኢትዮጵያ ያለው ሕዝብ እንደዚህ ቢያደርግ እንደገና ደግሞ ሁሉም ሰው ከነዚህ ሰዎች መማር አለበት። እውነት ያለፈው አልፏል። ሁሉም ሰው ተበልቷል። ያልተበላሰ የለም። እዚህ አረብ ሀገር የመጣ ሰው ገንዘቡን በተለያየ ሁኔታ ያልተበላሰ የለም። ግን ብዙ ሰው አሁን ትምህርት እየወሰደ አንዱ ካንዱ ትምህርት እየወሰደ ገንዘቡን በተወሰነ መልኩ እንኳን ያው በነቃበት ጊዜ ገንዘቡን ይዞ ነው ያለው ማንም ሰው ይሄን እያየ ከዚህ በኋላ ለቤተሰብ ተገቢ ነገር ሊደረግ ይችላል፣ ለቡና መጠጫ ለአንዳንድ ነገር ሊረዳ ይችላል እንጂ እድሜ ዘላለም እነሱ ዚህ እኛ ዚህ አፈር ልሰን የምናመጣውን ገንዘብ እዛ እንደፈለጉ ልብስ እየቀየሩ ሴቶቹ፣ እናቶቹ የሽፎን መቀየር፣ አባቶቹ እንደፈለጉ እዛ የሆነ ነገራቸውን በቃ እንደፈለጉ እያደረጉ የስደተኛ ልጆቻቸውን ገንዘብ የእህት ወንድም የተባሉ እነሱ እየተማሩ እዚህ ያለው ሰው እየሰራ ከትምህርት ሁሉ ነጻ ሁኖ የማንም አገልጋይ እንደ ባሪያ ሁኖ እየኖረ እነሱ አሪፍ የተማሩ ሁነው በእናንተ ላይ ሙድ እየያዙ በእናንተ ላይ ስማርት የሆኑ ሰዎች ናቸው። ኢትዮጵያ ላይ እያላገጡ ያሉት ማለት ነው፣ በስደተኞች ላይ፣ በገዛ ልጆቻቸው፣ በገዛ እህቶቻቸው፣ በገዛ ወንድሞቻቸው ላይ። ስለዚህ እንደዚህ ደም የሚያስለቅሱ ቤተሰቦች በሀገራቸው ላይ በሀገራቸው ሰው ላይ በህዝባቸው በቀያቸው የሆ ሆነ በቃ ነገር እንዲደረግባቸው ነው የሚያስፈልገው። እውነት የልጆቻቸውን ገንዘብ ያጠፉ፣ የእህት የወንድሞቻቸውን ገንዘብ ያጠፉ እነሱ በቃ በዚህ ሁኔታ ነው እርምጃ በቃ መወሰድ ያለበት፣ እንዲገለሉ ማድረግ። በቃ የልጆቻቸውን ገንዘብ አጠፋፍተዋል አይደለ? ደም አስለቅሰዋል፣ ለጎዳና አዳርገዋል፣ ታንቃ እንድትሞት ሞት አድርገዋል። ስንቶቹ ናቸው ሀገር እየገቡ እየታነቁ የሚሞቱት? እንደዚህ አይነት የማያስብ ክፉ ቤተሰብ አያስፈልግም። እኔ እኮ እዚህ ሀገር ሲደስ ሲመጣ ምንድን ተደርጎ ነው ብሩ የሚገኝ የሚመስላችሁ? እንደገና ደግሞ እዚህ ያላችሁም ደግሞ ዝም ብላችሁ ተመቻችታችሁ እንደምትኖሩ ዘንጣችሁ ደልታችሁ እንደምትኖሩ የምታሳዩ ሰዎች አላችሁ። እዚህ መዳም ወገባችንን ላይ ቁማ እንደምታሰራን እንቅልፋችንን ሁለት ሰዓት ሶስት ሰዓት ተኝተን እንደምንሰራ ብዙ ነገር ብዙ ነገር ነጻነት ተነፍጎ እንደሚሰራ ብዙ ድካም እንዳለ እሱን እሱን ሁሉ ግልጽ የማታደርጉ አላችሁ። ዘንጣችሁ፣ ፎቶግራፍ ዘንጣችሁ፣ ቪዲዮ ኮል እየደወላችሁ አይ እችማ ብሩን በቀላሉ ነው የምታገኘው። ብዙም ነገ መስዋዕትነት ከፍላችሁ እንደምታመጡት እነሱ አያውቁት። አምሮባችሁ ይሄ አርቲፊሻል የሆነ ቆዳችሁ እንዳለ ይሄ ቁጭ ብለን ስለምንውል ማን ነው እዚህ በፀሐይ ሳናገኝ ቤት ውስጥ ታፍነን ስለምንውል ፀሐይ ስለማናገኝ ሰውነታችን የሆነ ቅጠል ይመስላል። ይሄ አርቲፊሻል ነው። ነገ ስንሄድ ወደ አገር ምን እንደምንመስል የታወቀ ነው። እና ስለዚህ የድለቱ ኑሮ እንደምትኖሩ አታንጸባርቁ። መቀራችሁን ፈቅታችሁ ውሻ ሁሉ አጥባችሁ የተለያየ ነገር ደም ተፍታችሁ ድመት አጥባችሁ የድመት ቆሻሻ አጠርጋችሁ እንደምታመጡ፣ በዛ ላይ ስንት ነገር የስንት ሰው ጩኸት። አንዳንዶቹ እኮ አርፍደው ንኳን ከእንቅልፋቸው ሲነሱ እኮ በጫማቸው በዚህ በከአበል አይል እንደዚህ እግራቸውን በእግራቸው የሚቀሰቀሱ ልጆች አሉ። ተነሽ ተነሽ ተብሎ ክብር አልባ ሆነው ማለት ነው። ስለዚህ እነዚህ አይነት ሰዎች ይህ ልጆቻቸውን ገንዘብ የሚያጠፉ ሰዎች ትልቁ በቃ እንትን የሚባልባቸው በአገራቸው ላይ መጠየቅ አለባቸው። በጎረቤቶቻቸው፣ በቀያቸው፣ በአገር ሽማግሌ፣ በነፍስ አባቶቻቸው በሁሉም እምነት አለ። በቃ ትልልቅ ሰዎች ሼኮችም አሉ ሙስሊሞችም ከሆኑ በነዛ መጠየቅ አለባቸው። ልጆቻቸውን ለሞት የዳረጉ ልጆቻቸውን እንደዚህ ልጅ ለጎዳና የዳረጉ ይሄ ልጅ የልጅ አባት ነው። የአንዲት ሴት ልጅ አባት ነው። ገንዘቤን እየቆጠብኩኝ ለነገ ለልጄ የሆነ ነገር የተሻለ ነገር አደርግላት አለውኝ እያልኩኝ ለልጅ እንኳ የምፈልገውን ነገር ሳላደረግላት እንደዚህ አደረጉኝ፣ እያለ ነው ሲያለቅሴ ነበረው። አሁን እነዚህ ምን አይነት ሰዎች ናቸው? ስለዚህ ብድራቸውን ማገኘት አለባቸው ነው የምለው እኔ። እንደገና ደግሞ ገንዘብ ዝም ብሎ አርባ ጊዜ በየቀኑ ከለመዱ ሰዎች ተረጅነትን እየጠበቁ እህትም ወንድምም እናትም አባትም አላችሁት አይሰሩም፣ አይሰሩም ቁጭ ብሎ የልጅ ገንዘብ ነው የሚጠብቁት። በቃ እንግዲህ እናትም አባትም ከጨከነ ሌላ ምን አማራጭ አለ? አንዳንዶቹ ደግሞ አሉ መልካሞች፣ ለእህቶቻቸው ለወንድሞቻቸው፣ ወንድሞቻቸው እህቶቻቸው ቤት ሰርተው እናቶቻቸው ገንዘባቸውን ቋጥረው አስቀምጠውላቸው ካላቸው ቦታ ቀንሰው ለልጄ ብለው በስነ ስርአት በስማቸው ቤት የሚሰሩ እናትና አባት አሉ። ለእነሱ ክብር ይገባል። የልጃቸውን በሰው አገር ቀልጣ እንዳት ቀር በሀገሯ በጊዜ እንድትገባ የሚያደርጉ እናትና አባቶች እነሱ ሊመሰገኑ ይገባል። እነዚህ እሳ ግን ሆዳም የማያስቡ ቤተሰቦች እናንተ ጥንቃቄ ማድረግ አለባችሁ። ከዚህ በኋላ ገንዘብ የሚበላ ሰው እኔ እንጃ፣ በጣም አስቸጋሪ ነው። ስለዚህ ገንዘባችሁም የተበላ ካላችሁ መሬታቸውን ሽጠው እንዲከፍሉ አድርጓቸው፣ አበቃ። ለምን ይቅመሱታ? እነሱ ምን አይነት ጨካ ቢሆን ነው በእናንተ ላይ እየጨከኑባቸው። ስለዚህ አሁን ይሄ ልጅ የሚያደርገው ቅጡ ጠፍቶት ነው ጥሎ ጎዳና የወጣው፣ እንጂ እኮ እውነት በስደት የመጣ ገንዘብ እንዴት ደም እንደሚያፈላ። እንዴ ይሄ ልጅ በጣም ነው የሚያሳዝነው። እስኪ የሆነ ነገር አርጌ የሆነ ነገር ልሁን አላለም። በጣም ነው የሚያሳዝነው። አስራ ሁለት አመት ተቀጥቅጦ ቀኑን ሰርቶ ያመጣው ገንዘብ አልበላም፣ አልጠጣም ብሎ ሰውነቴ እንደዚህ ያልነበረም ሰውነቴ ሙልት ያለነበረ አሁን ምግብም አይበላኝም። በቃ ልጄን አስባለሁ፣ ለልጄ ምንም ሳላደርግላት ስለቀረሁኝ ብሎ በጣም እንደዚህ አይነት እንባ ሲያለቅስ በጣም ነው የሚያሳዝነው። ምክንያቱም አስቸጋሪዎች ናቸው። ልምጣም ስትሉ በዚሁ እንድትቀሩ ነው የሚፈልጉት። አንድ ናቸው የዚህ የስደተኛ ቤተሰብ ብዙዎቹ፣ አንድ አይነት ባህሪ ያላቸው አንዳንዶቹ ናቸው። አረኔ ልጄ ወደ ሀገርሽ ግቢ ይበቃሻል፣ ያሻትን ይዘሽ እዚሁ እንደሆነ እንሆናለን፣ ከዚህ በኋላ በቂሽ ነው፣ አግቢ፣ ውለጂ፣ ራስሽን የሚሉት ጥቂቶች ናቸው። ሌሎቹማ ምን ሰሪ ትመጫለሽ? እንዳይጓደልባቸው የነሱ ማለት ነው ለምን ይጓደላል? ከእናንተ ከሄዳችሁ ይጎልባቸዋል። ይሄን አርጌ ይሄን አርጌ የሚለው ነገር ስለ ኑሮ ውድነት እያወሩ እያሸበሩ እናንተ ዚህ እንድትቀሩ የሚያደርጉ ናቸው ማለት ነው። እና እንደነዚህ አይነት ጥሩ ያልሆኑ ቤተሰቦችን እናንተ ቢሆን ጸጥ ብላችሁ ስለ ገንዘባችሁም ሳትጠይቁ ከቀራችሁ አስቸጋሪዎች ናቸው። ገንዘባችን የደረሰ በማስረጃ አሁን የልጅ መኪና ተገዛል ተብያለው አለ ቤትም ተሰርቶልሃል ተብያለኋል። ዘመኑ አሁን ሰልጥኗል። እስኪ ሌ የተሰራው ቤት የታለ ፎቶግራፍ። እንደዚህ ለነገሩ በአሁኑ ሰዓት የሰውን ቤት እያነሱ ፎቶግራፍ እየላኩ ነው። ወንዶቹ ሴቶቹን ወደናል ወድሻለውኝ አፍቅሬሻለውኝ እያሉ የሌላ ሰው ቤት የተሰራ ቤት እየላኩ ዘለይ እየደወሉ ሂደው ዛ እየቀረጹ ይሄ ይቀረዋል ይሄ ይቀረዋል ይሄ ይቀረዋል እያሉ የሰውን ቤት እየቀረጹ የሚልኩ ወንዶች አሉ ዛሬ። ገንዘብ በምን እናገኝ ነው እንጂ እስኪ፣ ይሄ ገንዘብ በምን መልኩ ነው የሚያገኘው? ሰርች ነው የማገኘው፣ በሀቅ ነው የማገኘው የሚል ሰው የለም። መጥፎ የአጭበርባሪ ዘመን ሆኗል። ሁሉም ሰው ገንዘቡን ተጠንቅቆ ካልያዘ አስቸጋሪ ነው። አርባ ጊዜ ላኪልኝ የሚል ዘመድ ካለሽ ጥርቅም አድርገሽ ዝጊ። ለምን ታናግሬዋለሽ? ለምን ትደዋወያለሽ? አርባ ጊዜ ችግር የሚወራልሽ፣ አርባ ጊዜ ገንዘብ ላኪ የሚልሽ አንቺ ስትመጪ ብዙ ነገር እዚህ ሀገር ስትመጪ እዚህ ሀገር ስደት ስትመጪ ነው ብዙ ነገር የሚያምራቸው። ድሮ ተኑሮ ይለ እንዴ ለምን እንደዛ አይኖሩም? አንድ ሰው ደግሞ ራሱ ሰርቶ ነው ማግኘት ያለበት። በቃ የምትረዱትን መወለድ በጣም አስቸጋሪ ነው። እናትም አባትም እህትም ወንድምም የሚደረገውን ነገር በተገቢው ማድረግ ግን፣ የራሳችሁን ዋና ነገር አልፈው ተርፈው አጠፋፍተው ድምጥ ማጡን የሚያጠፉ ከሆነ እናንተም ድምጥ ማጣቸውን ማጥፋት ነው ያለባችሁ። እንደዚህ ለሞት የሚዳርጉ ቤተሰቦች አንዳንዶቹ ተነስተው ኧረ እናት አባቴ ምናምን በቃ። እነዚ አሁን አንዳንዶቹ የማይረዱ ሰዎች ናቸው፣ ለቤተሰብ የማይረዱ ሰዎች። ኧረ እኔስ እናቴ፣ አባቴ፣ እህቴ፣ ወንድሜ አምስት ሳንቲም አመት በዓል ጠብቀው አምስት መቶ ወይም አንድ ሺ ብር የሚልኩ ናቸው። እንደዛ የሚሉ ገንዘባቸውን ያልተበለጡ ሰዎች አይናደዱም፣ በሰው ላይ ይፈርዳሉ። አንዳንዶቹ ግን እድሜ ዘላለማቸውን አመት ባልመጣ እናቴ እንደዚህ ያስፈልጋታል፣ እንደዚህ እቃዋ መቀየር አለበት፣ ቤቷ መቀየር አለበት። ሲጀመር እዚህ የሚመጣ ሰው የእናት አባቱን ቤት ሁሉን ነገር አስተካክሎ ነው በኋላ ለራሱ የሚያደርገው። ከዛም ቤት አይደርሳችሁም። የተለያየ ቤተሰብ ይሄ የእኛ ነው ነው እንጂ እሷ ሰርተዋለች እስኪ እሷ ለፍታበታለች የሚላችሁ የለም። ያነ ይሁን ችግር የለም። እናንተ ካገኛችሁ ማድረጉ ችግር የለም። ግን አልፈው ተርፈው ገንዘባችሁን አጥፍተው አለ ገንዘባችሁ እያሉ የሚያታልሉ ሰዎች በጣም በበደል ላይ በደል የሚያደርጉ ጨካኞች ናቸው። ማሰብ የነበረባቸው መጀመሪያ ይሄንን ዝም ብሎ ውሸት ነገር አለልሽ ገንዘብሽ እያሉ ከማውራት ኧረ የልጃችን ገንዘብ እንደዚህ አይደረግም፣ እስኪ ባለው ገንዘቧ የገጠራማ ቦታም ቢሆን እንግዛላት፣ በቀጣይ አመት ቆይቶ ሊያወጣላት ይችላል ብለው የማያስቡ ከሆነ አስቸጋሪ ነው። ሲላክ ከስር ከስር ቅንጥ ቅንጡን እዛ ላይ ያሉት ልጆች ባጃጅ አውጥተው ይገዙበታል። ብሩን እዛ ላይ ያሉት ልጆች የተለያየ ነገር በቃ ጓደኞቻቸው ሲያገቡ ረ እኔ ሱፍ የለኝም ሚዜ ከሆነ ምናምን ሲል ከዛ ከስደተኛይቱ ብር ተነስቶ ነው የሚገዛለት። ስልክም እንደዛ እና በጣም በገንዘብ ላይ በጣም ነው የሚጫወቱት። ኢትዮጵያ ያሉ አንዳንድ ቤተሰቦች ሸም የላቸው ስለዚህ ገንዘባችሁን ጥርቅም ማርጋቸው የያዙ አስር ጊዜ ላኪ የሚልን ሰው አታናግሩ። በቃ እንደዛ ነው መድኃኒቱ። ለሚያስብላችሁ ታስባላችሁ አለቀ። ባያስቡላችሁም ደግሞ ስጋ እንጀት አስቸጋሪ ነው። እናንተ እየበላችሁ እየጠጣችሁ እነሱ ጾም ያድራሉ ብላችሁ ስለምታስቡ ትንሽ ትንሽ መደረግ ያለውን ነገር ማድረግ ነው እንጂ ይሄ የእናንተን ገንዘብ እያጠፋ የእናንተን ገንዘብ እንደዚህ ዝም ብሎ ብክንክንክን እያደረገ የእናንተን እድሜ እዚህ አገር አበባ መስላችሁ መታችሁ እዛ አገር ሲኬድ እድሜ አልቆ ጥውልግ ብለን አገር ስንገባ፣ በቃ ሁሌታችን ሁሉ ተቀይሮ ስንገባ፣ ያኔ ማንም ምስኪ እንደዚህ ያሳለፈች ናት ለእኛ ብላ ህይወቷን ጊዜዋን የገበረች ናት ብለው ክብርም አይሰጧችሁም። እንደውም በጎረቤትና በተለያየ ያለ ዘመድ እንዳይፈርድባቸው ይህ ታማ መታ እኮ ነው። ትንሽ አይምሮዋ ችግር አለበት ተነክታን የመጣዩ ነቃላናት እያሉ ስም ይሰጣሉ ማለት ነው። አያችሁ እንደዚህ የሚያደርጉት ምንድነው ሰው እንዳይፈርድባቸው አብዳ መጣች እንዲባል ማለት ነው። እናንተ የምታብዱት ገንዘባችሁ ስለጠፋ፣ ህይወታችሁ ስለተበለሻሸ፣ በወንድም ስለተካዳችሁ፣ በእናት በአባት ስለተካዳችሁ፣ እዛ ደግሞ ስትሄዱ እንደ ውሻ ስለሚያደርጓችሁ እንጂ የማንም አይምሮ አይበላሽም። በእርግጥ እዚህ ታፍናችሁ ስትኖሩ ጩኸታቸው፣ ስራው፣ ሰቀቀዱ፣ ነፃነት፣ በጣም በባዕድ ሀገር ስትኖሩ ብዙ ችግር አለ። ያን ራሳችሁን ሊያጨናንቃችሁ ይችላል። ሀገራችሁ ግን ጥሩ ነገር ተስተካክሎ ከገጠማችሁ ምኑን እና ትልቁ ነገር እዛ ያለው ነገር ነው። ኢትዮጵያ ያለው ነገር ሁሉ ነገር በካክኖ ስለሚጠብቅ ነው። ሁሉም ጥንቃቄ ማድረግ አለበት፣ ገንዘቡን መያዝ አለበት። ይሄንን ልጅ የጠፋበትን ገንዘብ ፈጣሪ እንደው ከዜሮ አንስቶ ፈጣሪ ሲሳዩ አዎ፣ እና ፈጣሪ እሱ ይተካው ማለት ነው። እና ሁላችሁም ጥንቃቄ አድርጉ። ቪዲዮን ከወደዳችሁ ላይክ ሸር በማድረግ አበረታቱኝ። ሰላሙኑልኝ